ሰላም ሰላም ብያለሁ የፍረ ህይወት ቤተሰቦች፣ እንዴት ናችሁ? ሰላም ናቸው ወይ? እግዚአብሔር ይመስገን ሰላም ነኝ። እንኳንም ለህዳር ጽዮን በሰላም አደረሳችሁ፣ አደረሰን አሜን እያልኩትኝ ዛሬ ደግሞ ማለት ነው በህዳር ጽዮን የሚበላ ምግብ ይሽመትቻለሁ እንዲሁኑ ማለት ነው፣ እንዲሁኑን ማለት ነው። በጣም ተወዳጅ ህልበት አሰራር መጥቻለኝ። በተለይ በስደት ላለ ነው፣ ቀለል ባለ መንገድ ማለት ነው። በጥቅም በጣም ቀላል ነው፣ ፈጣንም ነው። በተለይ ደግሞ በምስራቅ ሀገር ያለ ነው። በቤት ውስጥ አናጣውን ማለት ነው። እና እዚጋ ምስር አለኝ እንዲሁንም አብሽ አለኝ ማለት ነው። አብሽውን ምስሩን እንዴት አድርገን መስራት እንችላለን? እንዲሁንም ማለት ነው እንትን ካላችሁን አተር ካላችሁ ደግሞ ማለት ነው አተርን ካላችሁ እሱን ማድረግም ትችላላችሁ ማለት ነው አተር ምስር አንድ ላይ ማለት ነው ማድረግ ትችላላችሁ ማለት ነው የባቄላ ማለት ነው ባቄላ የተካካ ባቄላ አለ አደለም የባቄላውን ማለት ነው እሱ ማድረግም ትችላላችሁ ማለት ነው እኔ ግን ባቄላ ስለሌለኝ ምንድን ነው የምሰራው በምስር እሰራለኝ ማለት ነው። ምስርና አብሽን አድርጌ እሰራለኝ አብረን እንሰራለን ማለት ነው። እዚ ጋ ማለት ነው አንድ ከግማሽ አንድ ከትንሽ ነው ያደረኩትኝ ማለት ግማሽ ማይሆንም የሻይ ብርጭቆ፣ ትንሽ የሻይ ብርጭቆ አንድ ከትንሽ ነው ያደረኩት ማለት ይታያቸዋል። እዚ ጋ አለ አሁን፣ ይሄን ምን ይሄን አጥባው ማለት አሁን ውሀ እያጠለልኩ ነው ማለት እንዲታያችሁ ብዬ ነው ማለት ነው። እዚህ ጋ እንትን እሸዋለሁ ማለት ነው። አጥቤዋለሁ። አብሼንም እዚህ ጋ አለ ምስረይም እዚህ ጋ አለ ማለት ነው። ትኩስ ውሀ ደግሞ እዚህ ጋ አለ ማለት ነው። በነገራችን የፈላ ውሀ ነው፣ ለእናንተ እንዲታያችሁ ብዬ ነው እንትን የሚያደርገው ማለት ነው። በዚህን አድርጌ እዚህ ጋ ምንለው እዘፈዝፈዋለሁ ማለት ነው። ትኩስ ውሀ ነው። ዘፍስፌ አሳድረዋለሁ ማለት ነው። ዘፍዝፋችሁ ማሳደር ነው ያለባችሁ ማለት ነው። እዚህን አድርጋቸው ማለት ነው። አሁን ሳህን አምጥቼ ሳህንን የምንዳድርጋለኝ እከድነዋለኝ ማለት ነው። እከድነዋለኝ የድስት ግራንድ ክል ነው ብዬ ነበረ። ይሁን እንጂ ስለ አልተስተካክልልኝም መክደኑ እና አብረን እንከድናለን ማለት ነው። አብረን እንከድናለን በጣም ቀላል ነው አሰራራው። ሰርታችሁን መኩሮት ማለት ነው። በተለይ ህልበት የምትወዱ በዚህ በጸውም በአርባ ጸውም ሲሆን እኔ ይወዳሉ ስለሚወድ ህልበትን ስለሚወድ ማለት ነው። ህልበትን ስለሚወድ እሰራለኝ ሁሌ ማለት ነው። ሁሌ እሰራለኝ። ሰርታችሁ ሞክሩ። ዛሬ ደግሞ አሁን ደግሞ ማለት ነው እንደዚህ ሆኖልኝ ካደረልኝ በኋላ ለዚህን ወስሎልኛል። አብሽውን ትንሽ ነበረ፣ ትንሽ ነበረ እንዲሁን ምስሩን ሳይዘፈዘፍ ትንሽ ነበረ። ውሃውን እንደዚህ ሆኖልኛል። አጥበዋለኝ እጥብ አድርጌ ምን አድርገዋለኝ፣ አጥልዬ ማለት ነው አጥልዬ እንደዚህ አድርጌ አጥልዬ ምን አድርገዋለኝ ወደ መፍጫዋን እፈጫዋለኝ ማለት ነው። እናንተና አልታያችሁ እን እንጂ ውሃንም ለፍቸለታለኝ ማለት ነው። ውሃንም ለፍቸለታለኝ። አሁን እዚህ ጋር ምን አለመሰላችሁ፣ ወደዚህን ወደ ቅላጣን አድርጋለኝ ማለት ነው። ወደ ማሽንን አድርጋለኝ እፈጨዋለኝ ማለት ነው። ድግቅ አድርጌ እፈጨዋለኝ። አብሽንም ዚጋለ አብሽ ደግሞ በነገራችን ላይ አብሽ በጣም ጥሩ ነው ማለት ነው። አብሽ የምትወዱት ሰዎች ጥሩ ነው። በሻይንም መጠጣትም ትችላላችሁ። ለጤናንም ጥሩ ነው፣ ጥሩ ነው ማለት ነው። እኔ ግን አልወድም። ስንት ስንሄድ አብሽ አብሽ ነው የሚሸጥ ሁሉ ነገሩ ማለት ነው። ስለዚህ አልወድም። በነገራችን ላይ በምስራቅ ሀገር ደማሪዎች በጣም ከሚጠሉት ነገር አብሽ ነው። አብሽ አይወዱትም። ሕልበ ይባላል በአረብኛ ማለት ነው። ሕልበ ይሉታል፣ ሪሀት ሕልበ ይላሉ ማለት ነው። በጣም ነው የሚጠሉት ማለት ነው። አንዳንዶቹ ትላልቆቹ ግን በጣም ይወዱታል ማለት ነው። ትላልቆቹ ሰዎች እንዲያው ከማር ጋር ከማር አደባልቆ ይጠጣሉ ማለት ነው። አሁን እዚ ጋ እየፈጨ ሆኖ ማለት ነው። እየፈጨ ሆኖ ፍጭት አድርጋችሁ ፍጭት አድርገን አሁን እሳሰራራውን እንሄዳለን ማለት ነው አሰራራውንም አብረን እስከ መጨረሻ እናያለን የኔ ውዶች። ቪዲዮውን ግን እስከ መጨረሻ ብታዩልኝ እኔ በጣም ደስ ይለኛል ማለት ነው። ግን ተውተው ቪዲዮውን እንዘያየር ማለት ወዳለኝ በኮሜንቱ የምትዘየሩኝ እዘይራችኋለሁ። በኮሜንቱ ሌን የዘየራችሁኝ ቤታችሁን እየመጣችሁ እየመጣው ነው የማያይላችሁ ቢዳችሁ ማለት ነው። በነገራችን ላይ ሻይ እየጠጣሁ ነው በዚህም ማለት ነው። አሁን ማለት ነው፣ ወደ ምን አድርገዋለኝ? ወደ እሳትን አድርገዋለኝ ማለት ነው። ወደ እሳትን አድርገዋለኝ እንዳይጓጉልባቸው፣ እስከ እስከሚበስል ድረስ እንዳይጓጉልባቸው ምን ማድረግ አለባቸው መሰላችሁ? ምን ማድረግ አለባቸው መሰላችሁ? መማሰል አለባቸው፣ እንዳይጓጉልባቸው ማለት ነው። እንዳይጓጉልባቸው፣ እንትን በሉ እንዳይጓጉልባቸው፣ ማለት ነው። ዜጋላ ማለት ነው፣ እንዳይጓጉልብኝ፣ እንትን እያደረግኩት ነው ማለት ነው እንዳይጓጉልብኝ እንትን እያደረግኩትኝ እንትን ካለልኝ ትንሽ ከበሰለልኝ በኋላ ግን እሳትን ቀንሼ ለሰላሳ ደቂቃ ለአርባ አምስት ደቂቃ እሳትን ቀንሼ ይበስልልኛል ማለት ነው። ጥሩ ሆኖ ይበስልልኛል። ከወፈረ ደግሞ ውሃ ማድረግ ትችላላችሁ ማለት ነው። ሲወፍርባችሁ ውሃ ማድረግ ትችላላችሁ ማለት ነው። ገንፎ እንዳይሆን ማለት ነው። ሲበስል ደግሞ እየወፈረ ስለሚሄድ ማለት ነው። አሁን እኔ እያየሁትኝ ይጨምራለሁኝ ሲወፍርብኝ ውሃውን አድርጋለሁ። አይ እዩት አሁን ማለት ነው። እዩት ሶ ፍርብኝ ማድረግ ይችላለኝ ማለት ነው ው አሁን፣ ውሃ ትኩስ ውሃ እየጨመርኩ ነው ማለት ነው። ትኩስ ውሃ እየጨመርኩ ነው። እናንተንም እናንተንም እንደዚህን እያደረጋችሁን ስሩ ማለት ነው። ዲቆት ካላችሁ የተዘጋጀ ዲቆት ካላችሁ አሰየው እሱ መስራት ትችላላችሁ። እኔ ግን ዲቆት ስለሌለኝ ማለት ነው። በቀላል መንገድ በዚህ በምስር መስራት እንችላለን ማለት ነው። ግን ባቄላ ካላችሁ አሁንም ማለት ነው ባቄላ ካላችሁን ግን የተከካ ባቄላ ካላችሁ ባቄላ፣ ምስር፣ አበሽ ሶስቱንም ዘፍዝፋችሁ በውሃን ዘፍዝፋችሁን አድራችሁ እንደዚህ መስራት እንችላላችሁ ማለት ነው። አሁንም ውሃ እያስገባውለትኝ ነው፣ ምክንያቱ እንዲወፍርብኝ አልፈልግን አልፈልግም ማለት ነው። ሲበስል ስለሚወፍር ስለሚወፍር ማለት ነው። እዩት እየወፈረ ነው የሚሄደው ያለውን ማለት ነው ስበስል ማለት ነው ሰላሳ ለአርባ አምስት ደቂቃ የሚሆኑን ስለሚያብስሎ ማለት ነው። ሰአትን ቀንሽ ስለሚያብስሎ እንትን እንዳይሆንብኝ ማለት ነው፣ እንዳይወፍርብኝ አሁን ግን ትንሽ እስከሚበስል ድረስ ግን እንትን ላለኝ ዩት አሁን አሁንም እየወፈረ ነው ያለ እግዚአብሔር ይመስገን ማለት ነው። ዩት ሲያምር እንዲያው ማለት ነው ሲያምር ቀለሩ ሽታው ሲያምር ማለት ነው። በጣም አሪፍ ነው ማለት ነው። ሰርታቸውንም ሁላቸውን መክሩት ማለት ነው። ስርታችሁ መክሩ። በተለይ ደግሞ በጾም ጊዜ በጣም በህዳር ደግሞ በተለይ በአክሱም አካባቢ ማለት ነው። በጣም ነው አክሱም ሽረ፣ በጣም እንትን ነው ማለት ነው በጣም ተወዳጅ ምግብ እንደ ባህላዊ ምግብ ሆኖ በጣም ተወዳጅ ምግብ ነው ማለት ነው። እኔ እኳ እውነት ለመናገር ሀገር ቤት እያሉትም ብዙ ምትን አልነበርኩትኝ ማለት ነው። እዚጋ መስሎልኛል እዩ ስለዚህ መስሎልኛል። ድስቷ እንዴት እንደሆነች አያቿት፣ እንዴት እንደሆነች አያቿት፣ ቅጥል ብላለች ማለት ነው። እዚጋ ደግሞ እየመጣሁትኝ ነው። እዚጋ ደግሞ መትቸዋለኝ። ከመጣሁትኝ ከደረሰልኝ በኋላ ነው ወደ እናንተን ያመጣሁትኝ ማለት ነው። ከደረሰልኝ በኋላ ነው ወደ እናንተን ያመጣውቴ ማለት ነው። ትንሽ ነው የነበረ ሲሞታው፣ አሁን እዩት እንዴት ውሎ እንደበዛልኝ ማለት ነው። ሲደርስ ማለት ነው ህልበቱን ሲደርስ ራሱን እንትን ይላል ማለት ነው። ስትመቱት ለራሱ ይታወቃል ማለት ነው። ይታወቃል ማለት ነው። ይታወቃል እና እንደዚህ እያደረጋችሁ መምታን ትችላላችሁ ማለት ነው። እናቶቻችን በእጃቸው ነው የሚመቱት። እኔ ግን በእጄን አልመታም ማለት ነው። በእጄን አልመታም የሚመታው በማንካ ነው የሚመታው ማለት ነው። የሚመታውን በማንካ ዩት ለአንድ ጊዜ የሚሆነኝ ማለት ነው። እኔ ብቻይን ስለሆንኩ ለአንድ ጊዜ የሚሆነኝ ማለት ነው። እዚጋ ደግሞ ስልስ አለኝ ማለት ነው። ስልስ ሰርሳችሁንን ቆዩ ሰርታችሁን መቆየት አለባቸው ማለት ነው። ይሄ ስልስ ሰርቼ ነው የቆየቲ ማለት ነው። ምክንያቱ ህልበትን ተመቶ መቆየትን አይችልም ማለት ነው። ህልበትን ከተመታ መቆየትን አይችልም ላዝ ምን ማድረግ አለባቸው ማለት ነው ህልበቱኑን ሳይመታ ስልስል መስራት አለባቸው ማለት ነው። እዚህ ጋር ደግሞ እንጀራዬ አለች ማለት ነው። እንጀራዬ አለች የህዳር ጽዮን ያጋገርኳትኝ እንጀራዬ አለች ማለት ነው። እንዲሁንም ድፎ ዳቦውን ደፍቼ ነበረ እውነት ለመናገር ማለት ነው። ድፎ ዳቦውን ደፍቼ ነበረ አላሳየዋቸውም እንጂ ድፎ ዳቦም አለ ማለት ነው። ግን በሌላው ዊዶን እመጣለሁ አሳያቸዋለሁ ድፎ ዳቦን ማለት ነው። እንዲታያችሁ ብዬ ወደሱን ሄጃለሁኝ ማለት ነው። ወደሱንን ሂጅ አለኝ እንዲታያችሁ ብዬ ማለት ነው። ይኸው ማለት ነው። ለዚህ ሆኖልኛል። ስትመቱትን ይታወቃል ማለት ነው። ስትመቱትን ይታወቃል። እግዚአብሔር ይመስገን ማለት ነው። ደርሷል ማለት ነው። ደርሷል። እግዚአብሔር ይመስገን። ለዚህ ይመስሎልኛል። ከላይ ላይ ደግሞ የምትጨምሩለት ማለት ነው ነጭ ሽንኩርትና ዝንጅብልን ማድረግ ትችላላችሁ ማለት ነው። እኔ ግን ዝንጅብል አላደረግኩትኝም። ነጭ ሽንኩርት፣ ዝንጅብል፣ ቃሪያ ማድረግ ትችላላችሁ ማለት ነው። ማድረግ ትችላላችሁ እንዲሁ ስንግ ማለት ነው። ቃሪያ ትልቅ የቃሪያ ካላችሁ ስንግም ከጎኑን ማድረግ ትችላላችሁ ማለት ነው። እንዲታያችሁ ብዬ ግን ወደ እጄን ከፍ አድርጌ ማለት ነው። እየመታወትኝ ነው ማለት ነው። ለእናንተ እንዲታያችሁ ብዬ ነው ማለት ነው። ከፍ አድርጌ ይታያል አይታይም እያልኩት ማለት ነው። ይሁን እንጂ ይታያል፣ ትንሽ ትንሽ ይታያል። እግዚአብሔር ይመስገን ማለት ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ይኸው ለዚህ ይመስሎልኛል፣ ለዚህ ይመስሎልኛል። ከለሩንም አሁን ቀይረዋል ማለት ነው። ነጭ ሆነዋል፣ እግዚአብሔር ይመስገን ማለት ነው። እዩት። ወደ ላይ የሚያደርገው ያለው ለእናንተ እንዲታያችሁ ብዬ ነው ማለት ነው። ለእናንተ እንዲታያችሁ ብዬ ወደ ላይ የሚያደርጉት ያለው ከፍ የሚያደርገው ወደ እናንተ እናንተን በደንብ እንዲታያቸው ማለት ነው። እዚህ ካለ ማለት ነው ያው ለዚህ መስሎልኛል ያው ማለት ነው። ወደ ታችን ሲሆን ምን ይሆናል? እንደዚህ ነው። እንድን ይሆናል ማለት ነው። እግዚአብሔር ይመስገን ደርሰዋል ማለት ነው። እንደርሶልኛል አሁን ምን ምንድነው የቀረኝ መሰላችሁ? ምን ቀረኝ መሰላችሁ? ነጭ ሽንኩርት አድርግለታለሁ ማለት ነው። ነጭ ሽንኩርት አድርግለታለሁ። ነጭ ሽንኩርት ካደረጋችሁ ግን ብዙ ባትሞቱት ይመረጣል ማለት ነው። አንድ ሁለት አንድ የተወሰነ ደቂቃ ነው ሙቱት ማለት ነው። ነጭ ሽንኩርት ነው ነጭ ሽንኩርት ማለት ነው። ነጭ ሽንኩርት አድርግበታለሁ። አሁን አሁን ይሄን ነጭ ሽንኩርት ነው ነጭ ሽንኩርት ነው ማለት ነው። ነጭ ሽንኩርት ነው። ዝንጅብልንም ማድረግ ትችላላችሁ ካላችሁ ማለት ነው። እኔ ግን ዝንጅብልም ነበረኝ አላደረኩለትኝም። ነጭ ሽንኩርት ብቻ ነው ያደረኩለት ማለት ነው። ብዙ ግን እንዳትመቱት ብዙ ጨውን አድርጋችሁ፣ ብዙ ከተመታ ምን ይሆናል መሰላችሁ ይወድቃል ማለት ነው። ስለዚህ እንዳይወድቅ ብዙ መምታት የለባችሁም ማለት ነው። አሁን እኔ የተወሰነ ደቂቃ ነው የመታወት ማለት ነው። የተወሰነ አሁን በቃ አለቀ ማለት ነው። ይበቃዋል አሁን። ምን ማድረግ ቀድረብኝ? እንጀራ መቅረብ ነው የቀረብኝ ማለት ነው እንጀራ መቅረብ ነው የቀረብኝ ማለት ነው። እንጀራ አይንም ወደ ዜና መጣት አለኝ። እናንተ እንዲታያችሁ ብዬ እንትን ከፍ አድርጌዋለኝ ህልበትን ማለት ነው። አንድ እንጀራ ወደ ዜና አድርጌዋለኝ አንድ እንጀራ ሙሉ ማለት ነው። አንቺ አንድ እንጀራ ሙሉ እንድትጨርሽ ነው እንዳትሉኝ ግን ማለት ነው። አዎ ጨርሰዋለሁ፣ አዎ ጨርሰዋለሁኝ ማለት ነው። እንዴ አንድ እንጀራ አንድ እንጀራ ማለት ነው። ትልቅዬ እንጀራ ማለት ነው። ኦ አይታያችሁንም ዝቃ ማለት ነው ግን ከፍ ይላል ማለት ነው። ደስን ይሆናል አሁን እንዲታያችሁ ነው። ደዚህ እናድርጋለን። ህልበት ደግሞ አሁን ስልስ ማለት ነው። ስልስ ደግሞ አምጥቼ ከማህል ላይ እዚህ ጋር አድርግበታለሁ ማለት ነው። ከፈለጋችሁ ወደ እንጀራዋንን መሃል ላይ ወደ ህልበቱን መሃል ላይ ምን ማድረግ ትችላላችሁ መሰላችሁ? እንጀራ ማድረግ ትችላላችሁ። ከላይ ላዩን ስልስ ማድረግ ትችላላችሁ ማለት ነው። እኔ ግን እዚህ ጋር ምንድን ነው ያደረግኩለት፣ ከስልሱ ጋር ምንድን ነው ያደርኩለትኝ ማለት ነው። ህልበት ነው ያደረግኩለትኝ ማለት ነው። አሁን ቃሪያ አድርግበታለሁ። ስን ጋር ላደረግኩት ምክንያቱ ትላልቅ ቃሪያ አልነበረኝም ማለት ነው። ስላልነበረኝ እነዚህ ትናንሾችን ቃሪያ ነው ያመጣውትኝ ማለት ነው። እነዚህ ትናንሽ ቃሪያ ነው ያመጣውትኝ ያመጣውቲ ማለት እዚህ ጋር አለ መሰላችሁ። እዚህ ጋር ጣላ አለ ማለት ነው። ጣላ እንዴት አድርገሽ እንጠቅምን ጠምቀሽዋል ካላችሁኝ፣ በተምርና በቂጣ ነው ያደረኩት ማለት ነው። የተወሰነ ተምር